ዛሬ በእውነቱ ደስ ደስ የሚል ጊዜ ነው፣ ቀን ነው። እውነት ለመናገር ሃይሚ እና ብሩኬ ሀሰን እንግዲህ ዛሬ ማህዬ እቤቷ ፕሮግራም አለ። እንግዲህ ሃይሚና ቡራን ሰብስ አንድ ላይ ያርጋቸዋል። በጣም ደስ ብሎኛል። እውነት በዚህ አጋጣሚ ለተጨነቃችሁ፣ ለተጠበባችሁ እንኳን ደስ ያላችሁ እላለሁ። ሶፊ ደግሞ ዛሬ አብርሽና ሩታዬን እንግዲህ ጋብዛቸዋለች። እረ በስመ አብ! በጣም ደስ ነው የምትሉት በእውነቱ ከሰው አይን ያውጣችሁ። በጣም ደስ ትላላችሁ። የእውነት በጣም ነው ደስ የምትሉት። ከሰው አይን ያውጣችሁ ላለው በጣም ደስ ትላላችሁ። ይህን ፍቅራችሁ እስከ ዘላለም ይሆንላችሁ። ላለው ሶፊ ጀግኒት ማለት ነው፣ የስደቷ ጀግና። እንግዲህ ዛሬ አብርሽና ሩታን በእርግጥ አብርሽና ሩታ ብቻ አይደሉም። ብዙ ሰዎች አሉ እንግዲህ ግብዣ አርጋለች። በጣም ነው ደስ የሚለው። ማሄ ደግሞ በጣም ነው የምናመሰግነው። በሀይሜና በብሩኬ ሁሉ ሰው ተጨንቆ ተጠቦ እንደዚህ አድርገሽ ስላመጣሻቸው ደስ ብሎናል። የእውነት ዛሬ የቅመሞችን እንባ አብሰሻል። ይመችሽ። ማርያምን በጣም ነው ደስ የሚለው የቅመሞችን እንባ አብሳለች ዛሬ። የእውነት ቅመሞች እንኳን ደስ ያላችሁ እውነት ማይ እንደዚህ አድርገ በማምጣቷ ዛሬ ተረጋግታችሁ ትውላላችሁ። በእውነት እውነት ለመናገር ና ማሄዬ ቴንኪዩ። በዚህ አጋጣሚ ማለት ነው የእውነት ቲንኪው ይህን ስላደረግሽ በጣም ደስ ብሎናል የምሬ ነው የምላችሁ በጣም ደስ ይላል ይህን ስላረግሽ የብዙ ልጆችን እንባ አብሰሻል እና ቲንኪ ሽ በጣም ነው የምናመሰግነው በሆኑ እና ማይዬ እናመሰግናለን ማይዬ ቲንኪው የኔ እናት እውነት በጣም ደስ የሚል ጊዜን እንደምታሳልፉ ተስፋ አለን። እንግዲህ ሶፊዬም ተባረኪ የኔ ቆንጆ ሲሆን ሁላቸውም እንዴት እየተሰባሰባችሁ። በነገራችን ላይ ማሂ ብሩኬንና ሀይሜን ብቻ አይደለም የሰበሰበችው፣ ኤፍሬማ ኤፍ አለ ሙቪ አለ፣ ያው ፎቶ እዚህ ጋር ለማስገባት አልቻልኩም እንጂ ማለት ነው። እና ሀይሜና ብሩኬን ብቻ አይደለም እሷ የሰበሰበች፣ ሙቪንም ራሱ አንድ ላይ አንጠ ታቀላቅለዋለች። በጣም ነው ደስ የሚለው እውነት። ይመች ይመች ይመች። ዛሬ በጣም አስደስተሽናል ማሂ፣ ማሂም ቤተሰብ አርቋተሽ አስደስታናል ዛሬ ከሚባል በላይ የእውነት በተለይ ሃይሚና ጉራን ይዛ ስትመጣ በጣም ነው የተደሰትኩት። አስበን ስለነበረ ማለት ነው። እና ምን ልበላችሁ እኔ ቃል የለኝ ዛሬ ደስታ ቀን ነው በቃ። በነገራችን ላይ እኔ ኢትዮጵያዊነትን እያሳያችሁ ነው። በዚህ አጋጣሚ በጣም ነው የምናመሰግነው። እና ተባረኩ፣ ቀጥሉበት ይህንን ስራችሁን ነገ ትውልድ ከእናንተ መልካም ነገር ይማራል። የእውነት የምሬ ነው። በጣም ነው ደስ የምትሉት ቀጥሉበት። ከእናንተ ብዙ ነገር ትውልድ ይማራል ኢትዮጵያዊ ምን እንደሆነች ያሳያልና እያሳያችሁና ያላችሁት የቡታጅራ ልጆች እውነት ይመቻችሁ። በጣም ነው ደስ የምትሉት። እንግዲህ ጾሙ ሊያልቀ ስለሆነ የእናንተ እንግዲህ ያው ግብዣ እያደረጉላቸው ነው ማለት ነው። እንግዲህ ጾሙ ሊያልቅ ነው ሶስት ቀን ወይም ምናምን ቢቀረው ነው እያለ በአንድ ወይም በሁለት ነው። ዛሬ ሀያ ስምንት አይለ ማርች ያው ትንሽ ቀን ይቀር እና ግብዣ እየተደረገላቸው ነው እንግዲህ ማለት ነው። በጣም ነው ደስ የሚለው ሩታ እና ብሩክም ዛሬ ኦ ሞይገር ትላላችሁ። ብቻ ደስ ይላል፣ ይመቻችሁ። የዛሬው ይለያል። በቃ ባጭሩ የዛሬው ይለያል። ደስ ብሏችሁ አሉ በሀይሚና በቦራ የተጨነቃችሁ ደስ ብሏችሁ። መልካም ቀን የሆንላችሁ ላለሁ ለተጨነቃችሁ ለተጠበባችሁ በፈገግታ መጥተውላችኋል ማለት ነው። እንዲህ ነው እንጂ ረይመቻችሁ አቦ። እኛም እንደዚህ ስትሆኑ በቃ ደስ ይለናል። ፈገግ ስትሉልን በጣም ነው የምንደሰተው። ፈገግ ስትሉልን በጣም ነው ደስ የሚለን። ለማንኛውም በቃ ኢትዮጵያ ሙስሊም እና ክርስቲያን ምንድን ነው የሚባለውን እያሳዩን ስለሆነ እናመሰግናለን። እናመሰግናለን ማሂ፣ ቴንኪው ዛሬ ማሂ፣ እናመሰግናለን ማሂ። አመስግኗት ዛሬ በእውነት ማሂ፣ ታሪክ ሰርተሻል ዛሬ። የቅመሞችንም ባንብሰሻል። ቴንኪው ቴንኪው ቴንኪው ዛሬ ታሪክ ሰርተሻል። ቴንኪዩ ማይዬ በጣም ነው የምናመሰግነው በእውነት ቴንኪዩ። ዛሬ ያደረግሽልን ነገር በጣም ደስ የሚል ነገር አድርገሽልና እናመሰግናለን፣ በጣም ማለት ነው። የእውነት የምሬ ነው። በጣም ነው ብናመሰግነው፣ ይህን ስላረግሽልን ማለት ነው እጅግ በጣም እናመሰግናለን። በተለይ የጠፋውን ሙቢ የራሱ ሰብስበሽ ስላመጣሽልን የጠፋውን ሙቢ ከነ ብሩኬ ስለቀላቀልሽው በጣም እናመሰግናለን። ቴንኪ ዩ እኔ ደስ ብሎኛል። የእውነት ለመናገር ዛሬ በቃ በደስታ ነው ስራ ራሱ ስሰራ የምውለው። እናንተም እንደዛው እኔ ብቻ አይደለሁም። ዛሬ ሰላም ሰላም፣ እንዴት ናችሁ? ደህና ናቸው ወይ? አይነ አለም ነኝ ሁሉ መልካም፣ ሁሉ ሰላም፣ ከኔ ሰላም፣ ሰላማችሁ በስቲ ይበል። በደስታ ቪዲዮ መጥቻለሁ። እንግዲህ እንደሰማችሁ ወይ፣ ዛሬ በደስታ ቪዲዮ ነው የመጣሁት። ደስ ብሎ ተደስቼ መግቢያ ላይ ራሱ ሰላም አላልኳቸውም ይመስለኛል። በደስታ ማዕት ማለት ነው። በቃ ሀይሚና ቡራን ሳያቸው እንዴት እንዴት ተደሰትኩ። በቃ ምክንያቱም የኔ ደስታ ብቻ ሳይሆን እናንተም ስታዋቸው ምን አይነት ደስታ እንደሚኖራችሁ አስባችሁታል። እና በጣም ደስ አለኝ። እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ሁነው ብቅ ብለውልናል። ምችት ይበላችሁ። በቃ እንዲህ የምንፈልገው ቀን ነው ዛሬ ደስ የሚል በቃ የሚያምርባችሁ እንደዚህ ነው። በቃ መጣላት ምን ይሰራል? ለሰይጣን ብር አትክፈቱ። አለቀ ብቻ። ሃይሚና ቡራ ለሰይጣን ብር አትክፈቱ፣ ለሰይጣን ብር ተስጦላለሁ። እና ደስ የሚል ጊዜ ነው የሚያሳልፉት ዛሬ ቪዲዮ ሲለቀቅ ደግሞ አብረን የምናየው ይሆናል ማለት ነው። ወዳችኋለሁ፣ አከብራችኋለሁ። እኔ ደስ ብሎኛል። እንግዲህ እስከዛ ሰላማችሁ ስት እንዲልልኝ ምኞቴ ነው። ዛሬ ያው ደስ የሚል ጊዜ እና ቀን ስለሆነ በጣም ደስ የሚያሰኝ ቀን ነው። ደስ ብሏችሁ ዋሉ። ዛሬ እውነት በፈገግታ ዋሉ። ዛሬ ስራችሁን ፏ ብላችሁ እየሰራችሁ በፈገግታ ዋሉ። መልካም ቀን። ባይ ባይ